ደህና አንቀልፍ ተኝተው ነበር ወይስ ሲያስቡ ነበር? እኔ አይምሳሌ ምን እንደሆነ፣ አንቀልፍ ተኛለሁ። አበበን በምን ቀን ነው የወለዱት? በምን ሰዓት ነው የወለዱት? ነሐሴ ሰላሳ ሌሊት ነው ቀን ነው የወለዱት ወይስ ጠዋት ነው ወይ ማታ? የሀገራችንና የአፍሪካ የአትሌቲክስ ውድገትና አጀማመር በግንባር ቀደምትነት ሲነሳ ስሙ ሁሌም ከፍ ብሎ የሚነሳ አንድ የሀገራችን ድንቅ አትሌት አለም እሱም ሻምበል አበበ ቢቂላ ነው ማራቶንን በባዶ እግሩ በመሮጥ አለምን ሁሉ ማነጋገር የቻለ ድንቅ አትሌት ነው ሰላም ጤና ይስጥልኝ እንደምን አላችሁ ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ጊዜ ከሆናችሁ ሰብስክራይብ እና ሼር በማድረግ አጋር እንድትሆኑ እየጋበዝኩኝ ሻምበል አበበ ቢቂላ በደብረ ብርሃን አውራጃ በቡና ምክትል ወረዳ በጃንቶ ቀበሌ ናሴ 30 ቀን 1925 ዓ.ም ከአባቱ ከአቶ ቢቂላ ደምሴ እና ከእናቱ ከወይዘሮ ውድነሽ በነበሩ የተወለደው አበበ ቢቂላ በወታደርነት የተቀጠረው ሚያዚያ 12 ቀን 1945 ዓ.ም እንደነበረ አይዘነጋም። ወጣቱ ስፖርት ታፍቃሪ ስለነበር በአምስተኛ ሻለቃ አለቃ መደብ ተደልድሎ ለአጭር ጊዜ እንደተለማመደ በጦር ኃይል ወታደር ታዋቂ ሯጭ ዋቢ ቢራቱን አሸንፎ ከግርማዊ ጃንሆይ እጅ ወርቅ ሜዳሊያ ዋንጫና ልዩ ሽልማት በማግኘቱ ስፖርቱን እየበለጠም እንዲወድ ማድረግ ችሏል። የሮም ኦሎምፒክ ጌሚስ በመቃረቡ አሰልጣኝ ኦኒ ኒስካነን በመረከቡ ዘመናዊ ስልጠና ሰጡት። እንደ አውሮፓውያን አቆጣጠር በሮም 1960 ኦሎምፒክ ጌሚስ ለመካፈል ወደ ሮም ጉዞ ተደረገም። ቋቅሜ አምስት ቀን 1952 ዓ.ም እንኳንስ በውጭ ሀገር በኢትዮጵያ ዘንድም የማይታወቀው ወታደር አበበ ቢቂላ የሩጫ ጫማውን ስላልተስማማው እንደተለመደው በባዶ እግሩ ከ68 ታዋቂ ሯጮች ጋር ማራቶንን ተፋለመ። አሰልጣኙ ሻለቃ ኦኒ 26 ቁጥር የለበሰውን ሞሮኳዊ ራሃዲን ያዝ ስላሉት እርሱ ጋር ለመድረስ ጋለበም። በስንት ፍለጋ በ40 ኪሎ ሜትር ላይ አግኝቶት እንዳይደርስበት ጥሎት በረረም ድካም ያልታየበት በባዶ እግሩ የሚሮጥ አበበ ስታዲየም ሲገባ ዓለም ተደነቀም። በሩቅ እርቀት ተከትለው የገቡት ተዝለፍልፈው ሲወድቁ እርሱ ስታዲየሙን መዞር ቀጠለ። የለመድ ከብመትን ለማሳየት ጂምናስቲክ ሰራ። አበበ የሮም ኦሎምፒክ ማራቶንን ሆንን በ2 ሰዓት ከ15 ደቂቃ ከ16 ሰከንድ በማጠናቀቁ የዓለምን ክብረ ወሰን ባለቤት ሆንም። ለኢትዮጵያ ለኢትዮጵያና ለአፍሪካ የመጀመሪያዊ የወርቅ ሜዳሊያ በማግኘቱ የአፍሪካ ጥቁር አልማዝ ተባለም። አገሩ ሲገባ በተደረገለት የጀግና አቀባበል ላይ እንዴት ይረሱታል አበበን፣ ዝና መሐንዲስ ይመስላል ሲቀይስ ጎዳና ተብሎ ተዘፈነለት። ምክትል የአስር አለቃ ማዕረግ ተሰጠው። በማዕረግ አሰጣቱ ላይ እርሱም ሆነ ህዝቡ አዘነም። የማራቶን ጀግና ባገኘው እውቀት እውቅና በተለያዩ አገሮች በማራቶንና በግማሽ ማራቶን በማሸነፍ እንደ አውሮፓውያን አቆጣጠር በ1964 ለቶኪዮ ኦሎምፒክ ጌምስ በዝግጅት ላይ እያለ ለውድድሩ 40 ቀናት ብቻ ሲቀሩት ዘግናኝ ወሬ መሰማት ጀመረም። ታሞ ሆስፒታል መግባቱ ተነገረም። በሽታው ትርፍ አንጀት ኑሮ ምሮ ቀዶ ጥገና ተደረገለት። የነበረው ተስፋ ጨለመም። የቶኪዮ ኦሎምፒክ ጌምስ ደረሰ። ጉደኛ ያለቃ አበበ እንደሚወዳደር አስታወቀ። ቁስሉ ያልሻረ፣ ህመሙ ያላገገመ ገምተኛ ውጤት ያመጣል ተብሎ ባይጠበቅም 70 ሺህ ተመልካች በተገኘበት 78 ሯጮችን ገጠመ። ማመን በማይቻል ሁኔታ ውድድሩን በሁለት በ2 ሰዓት ከ12

አንድ ሰከንድ በማጠናቀቅ የራሱን ክብረ ወሰን መስበር ቻለም። በሁለት የኦሎምፒኮችን አከታትሎ በማሸነፍ የመጀመሪያው ሰው ሆነ። ጋዜጠኞች ይደክመሃል ወይ ብለው ሲጠይቁት 10 ኪሎ ሜትር ልጨምር ወይ በማለት ዓለምን ጉድ አሰኘ። አገሩ እንደገባም የሙሉ መቶ አለቃነት ተሰጠው፣ ቮልስወገን መኪናም ተሸለመ። በሜክሲኮ ሲቲ በ1968 ኦሎምፒክ ጌምስ ለሶስተኛ ጊዜ ድል ይቀዳጅ ያስፈጃል ተብሎ በጉጉት ሲጠበቅ በእግሩ ላይ ባጋጠመው ሕመም በ15ኛው ኪሎ ሜትር ለማቋረጥ ተገደደ። ኃላፊነት በሻምበል ማሙ ላይ ወደቀ። እልህ ድንጋይ ያስውጣል እንዲሉ በልህ ሮጥ በማራቶን ከማሸነፍ ሌላ ማሙ በ10 ሺህ ሜትርም የክብር ሜዳሊያ ለሀገሩ አስገኘ። ኢትዮጵያ በተከታታይ በሶስት ኦሎምፒኮች በማራቶን በማሸነፍ ብቸኛዋ ሀገር ሆነች። በተዘፈነለት ላይ ተለቀሰበት እንደተባለ በተዘፈነበት ሳይለቀስለት አይቀርም ተብሏልና መጋቢት 15 ቀን 1961 ዓ.ም ከአዲስ አበባ 7 ኪሎ ሜትር ርቀት ላይ የመኪና አደጋ በሻምበል አበበ ቢቂላ ላይ ደረሰም። አሰቃቂው ዜና እንደተሰማ መላው ዓለም ስፖርት አፍቃሪ ከኢትዮጵያውያን እኩል አዘነም። ለማዳን ሁሉም ተረባረበ። የደረሰበት የመኪና አደጋ ከባድ በመሆኑ ወደ እንግሊዝ እንዲላክ ተደረገ። ለስምንት ወራት ቢታከምም ሊድን አልቻለም። በጀግኖች እያገኘነውን ደስታ ሳናጣጥም ከወገቡ በታች ሽባ ሆነም። ይህም ሆኖ ሻምበል አበበ ቢቂላ ለስፖርቱ ያለው ፍቅር ስላልሞተ በ1963 ዓ ም በእንግሊዝ በተካሄደው ኢንተርናሽናል የቀስት ውድድር አሸናፊ ሆነም። በዚያን ዓመት በኖርዌ በተደረገው የበጋ የ25 ኪሎ ሜትር የሀገር አቋራጭ ውድድርና በሶስተኛው ቀን በተካሄደው የ12 ኪሎ ሜትር ፉክክር ባለወርቅም መሆን የቻለ ድንቅ አትሌት ነበር። ለሻምበል አበበ ቢቂላ የሕክምና ክትትል እንክብካቤ ቢደረግለትም በሽታው ጠንቶበት ጥቅምት 15 ቀን አርፎ ግርማዊ ጃንሆይ መሳፍንት፣ መኳንንት፣ ዲፕሎማቶችና ከመቶ ሺህ የሚበልጡ አፍቃሪያን በተገኙበት ጥቅምት 16 ቀን 1966 ዓ.ም በከፍተኛ ስነ ስርዓት በቅዱስ ዮሴፍ ቤተክርስቲያን ተቀበረም። ሻምበል አበበ ቢቂላ ከወይዘሮ የውብዳር ወልደ ጊዮርጊስ ከወለዳቸው ስድስት ልጆች አራቱም ተባርከውለታል። ሻምበል አበበ ቢቂላ አትሌት በነበረበት ሰዓት ዓለምን ሁሉ እያስደመመ ድንቅ የሀገራችን አትሌት ነው። የሰራው ስራ ሁሌም ከመቃብር በላይ ሲወራና ሲወደስ ይኖራል።